ሰላም የተወደዳችሁ ተመልካቾቻችን፣ ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው፣ አብራችሁ ኑ። የሰላም አስከባሪ ኃይሎች ለማንነታቸው መስዋዕትነትን የከፈሉ ወገኖችን አደራ የመጠበቅ ኃላፊነት እንዳለባቸው የወልቃይ ጠገዴ ሰቲት ሁመራ ዞን ሰላምና ጸጥታ መምሪያ አሳሰበ። በወልቃይ ጠገዴ ሰቲት ሁመራ ዞን ተከዜ ግንባር ሲሰለጥኑ የነበሩ የሰላም አስከባሪ ኃይሎች ተመርቀዋል። ተመራቂዎቹ የቀጠናውን ሰላም ለማረጋገጥና የማህበረሰቡን የማንነት ጥያቄ ለማጽናት ዓላማ ያደረገ ስልጠና ሲወስዱ መቆየታቸውን የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ተናግረዋል። ይህ የተከዜ ዘብ ትውልድ ትናንትን በማንነታቸው መስዋዕትነት የከፈሉ ወገኖችን አደራ የመጠበቅ ኃላፊነት እንዳለበትም አሳስበዋል። የማንነት ጥያቄ ሕጋዊ ምላሽ እንዲያገኝ የሚያደርጉትን ጥረት አጠናክረው እንደሚቀጥሉ ኮሎኔል ደመቀ ዘውዱ አረጋግጠዋል። ማህበረሰቡ በሰላም ወጥቶ እንዲገባ የሰላም አስከባሪዎች ሚና ከፍተኛ መሆኑን ያነሱት ደግሞ የዞኑ ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ጌታቸው ሙልጌታ ናቸው። ማህበረሰቡ በአመራሩና በጸጥታ መዋቅሩ ላይ እምነት ያለው መሆኑን ያስረዱት አቶ ጌታቸው እያንዳንዱ የጸጥታ አባል ማህበረሰቡን በቁርጠኝነት እንዲያገለግል አሳስበዋል። ስልጠናው ከዚህ በፊት የነበራቸውን ልምድና እውቀት የበለጠ እንዳሳደገላቸው ተመራቂዎቹ ተናግረው የሚሰጣቸውን ተልዕኮ በብቃት እንደሚፈጽሙም አረጋግጠዋል። ዘገባው የአምሳሉ አሞኜ ነው። ከ6 ቢሊዮን ብር በላይ ያስመዘገቡ ባለ ሀብቶች በዞኑ በተለያዩ ኢንቨስትመንት ዘርፎች መሰማራታቸውን የማዕከላዊ ጎንደር ዞን ኢንዱስትሪና ኢንቨስትመንት መምሪያ ገለጸ። መምሪያው በጎንደር ከተማ ባካሄደው ውይይት በኢንቨስትመንት ለሚሰማሩ ባለ ሀብቶች ምቹ ሁኔታዎችን መፍጠር እንደሚገባ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አሳስቧል። አዲስ አለማየሁ ተጨማሪው ይነግረናል። የማዕከላዊ ጎንደር ዞን ኢንዱስትሪና ኢንቨስትመንት መምሪያ ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ሀሳብ ከባለ ሀብቶችና ከአጋር አካላት ጋር ውይይት አካሂዷል። ውይይቱ በዋናነት የዞኑን የኢንቨስትመንት ሀብት ለማነቃቃት ያለመ ነው። በውይይቱ ዞኑ በግብርና በማድና በማኑፋክቸሪንግ ዘርፍ ያልተነካ ሀብት እንዳለው የተገለጸ ሲሆን በክልሉ የተፈጠረው የጸጥታ ችግር በኢንቨስትመንት ዘርፉ ላይ እንቅፋት ፈጥሮ መቆየቱ ተነስቷል። ዞኑ ለኢንዱስትሪና ኢንቨስትመንት ያለውን አቅም አሟጦ ለመጠቀም ለአልሚዎች ምቹ ሁኔታ ፈጥሮ በመጠባበቅ ላይ እንደሚገኝ የገለጹት የማዕከላዊ ጎንደር ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ሸቴ ባለፉት ወራት ከ6 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች በዞኑ በተለያዩ የኢንቨስትመንት ዘርፍ መሰማራታቸውን ተናግረዋል። ባለሀብቶች ከባቢያችንን በስፋት የሚፈልጉበት ሁኔታ ነው ያለው። የገጠመውን የሰላም ችግር እንኳን ተቋቁመው በዘንድሮ ዓመት ወደ 51 የሚሆኑ ባለሀብቶች ወደ 6 ነጥብ 4 1 7 የሚሆን ቢሊዮን ብር አስመዝግበው በዛው ልክ የስራ እድል እንፈጥራለን ብለው የገቡ ናቸው። አንዳንዶቹ ተሎ ተገምግመው ውሳኔ የተሰጣቸውና መሬት በማግኘት ሂደት ላይ ያሉ ናቸው። አንዳንዶቹ ደግሞ ፕሮጀክቱ መሟላት ያለባቸው ጉዳዮች ስላሉ በሂደት ላይ ያሉ ናቸው ማለት ነው። ዘላቂ ልማት ለማምጣት የኢንቨስትመንት ዘርፉን ማነቃቃት ያስፈልጋል ያሉት ደግሞ የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቅ አስፈሬ ናቸው። ሰላም በማረጋገጥ ዘርፉን ለማነቃቃት እየተሰራ መሆኑን የጠቆሙት ዋና አስተዳዳሪው አልሚዎች በሰፊው መሰማራት እንዳለባቸው ተናግረዋል። የኢንቨስትመንት ስራችንን ማስፋፋት ካልቻልን አሁንም ካለንበት ችግር ከድጡ ወደ ማጡ የመሄድ እድላችን ሰፊ ነው ማለት ነው። ስለዚህ ይሄንን እድል ላለማጣት ሲባል የግል ባለሀብቱ በችግር ውስጥም ሆኖ ወደዚህ የኢንቨስትመንት ስራዎች ውስጥ እንዲገባ ማድረግ አንደኛውና ዋነኛው የመውጫ መንገዳችን ይሆናል ማለት ነው። የምክክሩ ተሳታፊ የሆኑት የጎንደር ዙሪያ ወረዳ ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ አቶ አራጋው ታምራትና የታች አርማጮ ወረዳ ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ ይበልጣል አለበል ተፈጥሮ የቆየ የጸጥታ ችግር የኢንቨስትመንት ዘርፉ ላይ ተጽዕኖ ቢፈጥርም በየወረዳቸው ዘርፉን ለማነቃቃት የተለያዩ ስራዎች እየተሰሩ መሆኑን አስረድተዋል። ወደ ሰባ ሶስት የሚሆኑ በአምራች ኢንዱስትሪ ዘርፍ የገቡ አምራች ኢንዱስትሪ ዘርፎች አሉ ያሉ ችግሮችን በመገምገም ና የባለ ድርሻ አካላትን ሚና ጎልቶ በማውጣት አሁን ወደ ተሻለ ውጤት እያመጣ እንገኛለን አምሳ ስምንት በላይ ባለሀብቶች የኢንቨስትመንት ፍቃድ አውጥቶ እየተንቀሳቀስኩበት ያለ ሁኔታ አለ በካፒታል ደረጃ ወስተን ስንመለከተው ከወደ ዘጠኝ መቶ ሚሊዮን አካባቢ ካፒታል አስመዝግቧል በዚህ ዓመት ብቻ ወደ ስምንት ባለሀብቶች ፍቃድ አውጥቷልኝ በዚህ ውስጥ ወደ መቶ ሚሊዮን አካባቢ ካፒታል ያስመዘጉበት ሁኔታ አለ። በአማራ ክልል ባለፉት ወራት ከ1500 በላይ ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸውን ያሳወቁት ደግሞ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ ዮሐንስ አማረ ናቸው። ባለሀብቶች እንግልት ሳይገጥማቸው ተገቢውን አገልግሎት ያገኙ ዘንድም የሚመለከታቸው ባለድርሻዎች ሁሉ ኃላፊነታቸውን መወጣት እንዳለባቸው መልእክት አስተላልፈዋል። ባለፉት ሰባት ወራት ከ1547 የሚደርሱ ባለሀብቶች የኢንቨስትመንት ፈቃድ እንዲወስኑ ተደርጓል። ይሄ ወደ አካባቢያችን እየመጡ ያሉ ባለሀብቶች ቁጥር በአንጻር የሆነ መንገድ ለውጥ አለው ተብሎ ይወሰዳል። ስለሆነ በዚህ መድረክ የምትሳተፉ በየደረጃው ያላቸው የኢንቨስትመንት ቦርድ አባላት፣ አጋር አካላት፣ ባለሀብቶቹ እና ተቋማቱ በዋነኛነት ፕሮጀክቶቹ የሚያነሱትን ጥያቄ ወይም ችግር የመፍታት ዋነኛ ተልእኮ ይሆናል ማለት ነው። ምቹ የኢንቨስትመንት ከባቢ በመፍጠር አኳያ ከፍተኛ ኃላፊነት ያለባችሁን መሆኑ አውቃችሁ የላቀ አስተዋጽኦ እንድታደርጉ በዚሁ አጋጣሚ ጥሪ ለማድረግ ትፈልጋለሁ መሬት ተረክበው ወደ ስራ ያልገቡ ባለ ሀብቶች ወደ ስራ ማስገባት የመሰረተ ልማት ችግር ያለባቸውን ፕሮጀክቶች እንቅፋት መፍታትና ባለድርሻ አካላት አገልግሎት አሰጣታቸውን እንዲያዘምኑ ማድረግ በቀጣይ ትኩረት የሚሹ ጉዳዮች መሆናቸውም በውይይቱ ተነስቷል የግብይት ቦታዎችን በማዘጋጀት ምርቶቹ ለሸማቹ ማህበረሰብ በተመጣጣኝ ዋጋ እንዲቀርቡ እየሰራ መሆኑን የጎንደር ከተማ ንግድና ገበያ ልማት መምሪያ አስታወቀ። የከተማዋን የንግድ እንቅስቃሴ ለማሻሻል ያለመ ውይይት ከባለድርሻ አካላት ጋር ተካሂደዋል። ቃልኪዳን አይሌ ተጨማሪ አላት። የጎንደር ከተማን የንግድና ኢንቨስትመንት እንቅስቃሴ ለማሻሻል ያለመ የውይይት መድረክ ተካሂዷል። በውይይቱ ባለድርሻ አካላት፣ ነጋዴዎች፣ ጫኝና ውራጆች ና ደላሎች ተሳታፊ ሆነዋል። የውይይቱ ተሳታፊዎች የጸጥታ ችግሩ የንግዱን እንቅስቃሴ መፈተኑና የጠቆሙት ነጋዴዎችን እንፈልጋቸዋለን። አሁንም እነዛ ነጋዴዎች ሲመጡ ግን ይሄ እገታ አለ። ሹፌሮችንም ይበዘብዛሉ፣ ነጋዴዎችንም ይበዘብዛሉ። ይሄ ሁላ ነገር የሚሆን ምንድን ነው? ቸለልተኝነት ስላለ ነው። ቀጥታ ቋሚ የሆነ ነገር ብትይዙ ይሄ ነገር ዘላቂነት ቢኖረው ጎንደር ቀጥ ሰላማዊ የሆነ ንግድ ይቀጥላል ብዬ ስለማስብ፣ ሰሊጥ የሚባለውን ነገር እኛ ሰርተነው አናውቅማሁን ሁለት ዓመቱ ሆኖናል። አኩሪ የሚባለውን ትልልቅ ዘይት ፋብሪካ ከፍተዋል። ሰዎች አኩሪውን ካላገኙ ግን ምን ተስፋ አላቸው? አኩሪ የሚባለው ሰሊጥ የሚባለው በእርግጥ ወደ እኛ ሀገር ሊመጣ የሚችለው ሰላም ሲሆን ነው። ይህን ሰላም እንዴት ይሠራ? ትልቁን ድርሻ ያለ ከእናንተ ነው። ከዚህ ከታችኛው ህብረተሰብ አይደለም። ሰላም የሚጠበቀው ሰላም የሚጠበቀው ከእናንተ ነው። እናንተ በዚህ ጉዳይ ላይ ምን አይነት ስራ እየሰራችሁ ነው? ዋናው ሰላም ነው። ሰላም ቢኖር ሁሉ ተሰርቶ ይበላል። ሰላሙ ደግሞ የምናመጣው ራሳችን ነን። ሰላሙ ያለው ከኛ ነው። የጎንደር ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ ቴዎድሮስ ጸጋዬ የተፈጠረው የሰላም እጦትና አለመረጋጋት ለንግድ እንቅስቃሴ መቀዛቀዝ ትልቁን ድርሻ ይወስዳል ብለዋል። የንግዱን እንቅስቃሴ ለማሻሻል እየተሰራ መሆኑንም ተናግረዋል። ከአራት ከአምስት ወር በኋላ ከደልጊና ከሌላ አካባቢ በርበሬ ለሚያመጡት ቀጥታ አይራ ላይ የግብይት ቦታ ይሰጣቸዋል፣ ያለምንም ኪራይ ማለት ነው። ለህብረተሰቡ በተመጣጣኝ ዋጋ እንዲሸጡ የተጠያቂነት ስሜትን ተላብሶ ጫኝና አውራጅ አሁን ቅድም የወሰደው ኃላፊነት አለ። ሸራ አጋዥ ማህበርም እንደዛ መውሰድ አለባቸው። የጸጥታ መዋቅሩም፣ ንግድም ሁላችንም በቅንጅት እዚህ አካባቢ ይህን ማስተካከል አለብን። ከተማችን የተሻለ የተሳለጠ ለስሟ የሚመጥን የንግድ ስርዓት ማበጀት ይኖርብናል። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለም የከተማዋን ሰላም ለማጽናት በጋራ መስራት እንደሚገባ አሳስበዋል። ሰላም በእጃችን ያለ ጉዳይ ስለሆነ ይሄ ወጣት ትልቅ ጉልበትና ትልቅ አቅም ያለው ስለሆነ ሰላማችሁ በእጃችሁ ነው፣ ጠብቁ ብሎ ክውጡ አደራጁ ለምንድን ነው ቤታችን መጫ አፍነ የሚወስደው የሚል ኮሚቴ መፍጠር መቻል አለበት። ስለዚህ ከዚህ አኳያ የእኛ ስሚና የሚለው ምንድን ነው? እኛም ደግሞ ማገዝ ባለብን ነገር እናግዛችኋለን። ለጎንደር ሰላም ሁላችንም ዘብ ልንቆም ይገባል። የከተማዋን የልማት ስራዎች በሚፈለገው ልክ ለመከወን ህጋዊ የንግድ እንቅስቃሴ አስፈላጊ ነው ሲሉ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው አስገንዝበዋል። የንግድ ስርዓቱ ከነዳጅ ከምን ከምን ጋር ያለ ህገ ወጥነት መታገልና ስርዓት ማስያዝ ይጠበቅብናል። ደረሰ ቢገባ ይህን ነው የምንሰራለት። ኮሪደር ነው የሚሰራ ትልልቅ ልማቶች ጎንደር ያስፈልጋት። እንንቃ ይበቃናል የመጣንበት መንገድ ሊያስተምረን ይገባል። በእርግጠኝነት ከዚህ በፊት የምንዳልኩት እናንተን ይዘን አናፍርም። ስንመጣም እናንተን ነው ያለ ወጣቱን ይዘን እዚህ ያለውን ይዘን ጎንደር እንቀይራታለን። በከተማዋ ከ አስራ አምስት ሺህ በላይ ነባር ነጋዴዎች መኖራቸው የተገለጸ ሲሆን በበጀት አመቱ ከ ሁለት ሺ ዘጠኝ መቶ በላይ አዲስ ነጋዴዎች ወደ ህጋዊ የንግድ ስርዓቱ ሲገቡ አንድ ሺህ አንድ መቶ ሰላሳ ዘጠኙ ደግሞ ከንግዱ መውጣታቸው ተጠቁሟል። በጎንደር ከተማ የሚገኘው መቄዶንያን የአረጋውያን ህጻናትና አእምሮ ህሙማን መርጃ ማዕከል በሚደረግላቸው ድጋፍ ጤናማ ህይወት እየመሩ መሆኑን በማዕከሉ የሚገኙ ግለሰቦች ተናገሩ። ማዕከሉ በጎንደር ከተማ ቅርንጫፍ ከፍቶ የጤና መታወቅ ችግር ለገጠማቸው ግለሰቦች ድጋፍ እያደረገ መሆኑን አስታውቋል። ዳንኤል ኦርቄ ተጨማሪ አለው። መቄዶንያ የአረጋውያን አእምሮ ህሙማንና ህጻናት መርጃ ማዕከል በተለያዩ የህይወት አጋጣሚዎች ለጎዳና የተዳረጉና አስተዋሻ አጡ ወገኖችን በማገዝ ዘርፈ ብዙ ስራዎችን እየሰራ ይገኛል። ማዕከሉ በጎንደር ከተማ ባለፉት ሁለት ዓመታት ጧሪ የሌላቸው አረጋውያንን ተቀብሎ ድጋፍ እያደረገ ይገኛል። ድጋፍ ከሚያደርግላቸው ውስጥ አቶ በእውቀቱ ታድሎ ይገኙበታል። አቶ በእውቀቱ ታድሎ ተወልደ ያደጉት በጎንደር ከተማ ሲሆን፣ ትምህርታቸውንም በቴሌኮሙኒኬሽን ኢንጂነሪንግ በአውስትራሊያ ተከታትለዋል። ሆኖም ባጋጠማቸው የአእምሮ ጤና መታወክ ምክንያት ለስድስት ዓመታት የኖሩበትን የውጭ ሀገር ኑሮ በመተው በጎንደር ከተማ በሚገኘው የመቄዶንያ መመርጃ ማዕከል ገብተዋል። 2011 አካባቢ ወደዚህ ተመለስኩኝ፣ በእኛ አቆጣጠር 2004 ማለት ነው። ተመልሼ ዲግሬን ተመሬ፣ ግን በመመረቂያ ወቅት ትንሽ ህመም ስላጋጠመኝ፣ የአእምሮ መታወክ ስላጋጠመኝ እነሱ እየደገፉን ነው። በጣም ጥሩ ነው ድጋፋቸው፣ ሕክምናውም ሁሉንም ነገር ሐኪምን ባይሆኑ የሐኪሙን ምክር በመስማት በዚህ ሰዓት ከኔና ይሰጠዋል በዚህ ሰዓት ከኔና ይሰጠዋል የሚለውን በመስማት ያን ሁሉ ተቆጣጥሮ እናቴ የምታደርገው ልኝን ነገር እያደረጉ ልኝ ነው። ወደ ማዕከሉ ከገቡ በኋላ የተሻለ ኑሮም እየኖሩ መሆኑን ነግረውናል። ከሌሎች ቦታ የሚለየው ንጹህ አየር፣ ንጹህ ምግብ፣ ንጹህ ቦታ ለታማሚዎችና ማደሪያ ላጡ ቤተሰብ መንከባከብ ለማይችላቸው ሰዎች ያቀረቡልኝ ቦታ ነው እና እንደመጣው እንደ ቤቴ ነው የተሰማኝ። ሰዎቹ ተንከባካቢዎቹ በጣም ትሁት ናቸው። ምግቡ በጣም አሪፍ ነው። ይህን ሁሉ እንክብካቤ አድርገው እዚህ አድርሰውናል። አስሬ ገዳሙ ነው መባል የገባሁትም ተጥቅምት ወር ታለፈው አመት ነው የገባው። እንክብካቤም በጣም ነው ጥሩ ሁነን ተይዘን ያል ህክምናም እየተከታተሉና ነው ከሁሉም ነገር እየተከባከቡና ነው። ምንም ጎደሎ ነገር የለው። መቄዶኒያ የአረጋውያን አእምሮ ሁማንና ና ህጻናት መርጃ ማዕከል ጎንደር ቅርንጫፍ አስተባባሪ ዲያቆን ሰለሞን ዳኛው ማዕከሉ ባለፉት ሁለት ዓመታት 35 የሚደርሱ አረጋውያንን ተቀብሎ እያገዙ መሆኑን ነግረውናል። በጣም ባሪፍ ነው የተያዙ። ህክምና አለ፣ አልባሳት ከዛም ሲቀጥል ደግሞ ንጹህ መኝታ አለ። በዚህ መልኩ ነው ድጋፍ እየተደረገላቸው ያሉት ማለት ነው። የህክምና አገልግሎት ያገኛሉ። የምግብ፣ የአልባሳት የመጠለያ። ይህም በዘላቂነት እያረዳን እንገኛለን ማለት ነው። ለቤት ክራይ ከፍተኛ ውጭ እያወጡ ተግባሩን ማስቀጠላቸውን የሚናገሩት ዲያቆን ሳሙኤል የቦታ ችግርን ለመፍታት ከከተማ አስተዳደሩ ጋር በጋራ እየተሰራ ነው ብለዋል። በቀጣይም ባለ 15 ወለል ህንፃ በመገንባት ድጋፍ የሚያስፈልጋቸው ወገኖች ለመደገፍ እንደሚሰራ ነግረውናል። ባለ 15 ወለል ህንፃ ለመገንባት ያነ ደግሞ እጅግ ዘመናዊ ሆስፒታል፣ ዘመናዊ ደግሞ የአረጋዊ መኖሪያ መንደር ለመገንባት ማለት ነው። ከ500 በላይ አረጋዊያን ለመርዳት መንበሪያ ሰው ነው ነገር ግን ቦታም ቶሎ አላለቀልንም፣ ግን ፕሮሰስ ላይ ነው ያለው። ጊዜያዊ ማረፊያ ቦታ ሊሰጠን ው ከተማ አስተዳደሩ እያገዘን ያለ እሱንም ፕሮሰስ ላይ ነው ያለ። ከዛም ሲቀጥል ደግሞ በዘላቂነት ደግሞ ሃምሳ ሺህ ካሬ ሜትር ደግሞ ተፈቅዶልናል። እሱም የካሳ ክፍያ ፕሮሰስ ላይ ነው ያለው። ሁሉም ዜጋ ለማዕከሉ የሚችለውን ድጋፍ እንዲያደርግ የማዕከሉ አስተባባሪ ጥሪ አቅርበዋል። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስለቆያችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያሰናዳንላችሁ ዜና እስካሁን ስትከታተሉት ነው የቆያችሁት። ይመስል ነበር ከዜናዎቹ ጋር ነው የመቤቱ ነኛው አብሬያችሁ ቆይታ አደረግኩ። ጤና ይስጥልኝ።